የግብርናውን ዘርፍ በቴክኖሎጂ በማዘመን የአርሶ አደሩን ተጠቃሚነት ለማረጋገጥ በትኩረት ይሰራል አሉ በማዕከላዊ ኢትዮጵያ ክልል በርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር። የማዕከላዊ ኢትዮጵያ ክልል በግብርና ሴክተርና ግብርና ትራንስፎርሜሽን አቅጣጫዎች የግብርና ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት የተጋለው በሚል መሪ ቃል ለግብርና ልማት ሰራተኞች በወልቅጤ ከተማ ስልጠና ሰጥቷል። ስልጠና የሰጡት በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ግብርና የኢኮኖሚ እድገት እንቅስቃሴን እውን ለማድረግ ያለው አስተዋጽኦ ከፍተኛ መሆኑን ገልጸው በክልሉ በግብርናው ዘርፍ በተሰሩ የልማት ስራዎች የህዝቡን ተጠቃሚነት ማረጋገጥና የኑሮ ደረጃ ማሻሻል የሚችል ለውጥ መመዝገቡን ተናግረዋል። ግብርናችንን ለማዘመን የኢትዮጵያ እና ኢትዮጵያውያን የኢኮኖሚ የማህበራዊ ልማት መሰረት የሆነው ግብርና ለማዘመን በርካታ የፖሊስ እርምጃዎች፣ ውሳኔዎች፣ አቅጣጫዎች ተቀምጠው ወደ ተግባር ተመቱ። በዚህም መነሻ ማይቻሉ የሚመስሉ የነበሩ በርካታ ጉዳዮች ህዝባችንን በማንቀሳቀስ ባለድርሻ አካላትን ባለቤት በማድረግ ምሁራን፣ ሙያተኛው በጉዳዩ ላይ ድርሻቸውን እንዲወጡ ባለቤት በማድረግ ግብርና ላይ የሚታዩው ተጨባጭ ለውጦችን መንግስት በተለይም ባለፉት ሰባት ዓመታት ግብርናውን በቴክኖሎጂ በማዘመን አዳዲስ ተሞክሮዎችን ወደ አርሶ አደሩ በማስፋት ህዝቡን በማሳተፍ በተለያዩ የግብርና ልማት ስራዎች ሰፊ ስራ መሰራቱንም ጠቁመዋል። በክልሉ ከተሰሩ የግብርና ልማት ስራዎች የአረንጓዴ አሻራ፣ የልማት ትሩፋት፣ ዶሮ እርባታ፣ እንስሳት ዘርፍና መሰለ የግብርና ልማት ስራዎች ተጠቃሽ መሆናቸውን አንስተው በቀጣይ የግብርናውን ዘርፍ በማዘመን የአርሶ አደሩን ምርታማነት ለማሳደግ በትኩረት ይሰራል ሲሉ ተናግረዋል። ግብርና ለማዘመን በርካታ የፖሊስ እርምጃዎች፣ ውሳኔዎች፣ አቅጣጫዎች ተቀምጠው ወደ ተግባር ተመቷል። ኢትዮጵያ በወለታት በዶሮ ስጋ፣ ንብና ማር በአሳ ተጨባጭ ክልሉ በግብርና ልማት ስራዎች ለተመዘገበ ውጤቶች ለተመዘገበ ውጤት የግብርና ልማት ሰራተኞች አስተዋጽኦ ከፍተኛ ነው ብለዋል። በስልጠና መድረኩ የመክፈቻ ንግግር ያደረጉት የጉራጌ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አበራ ወንድሞ በበኩላቸው በግብርናው ዘርፍ የህብረተሰቡ ሊለውጥ የሚችል ስራ መሰራቱን ገልጸዋል። በመጨረሻም በክልሉ የግብርናውን ዘርፍ ምርታማነት ለማሳደግ በተሰሩ ስራዎችና በቀጣይ መስተካከል በሚገባቸው ጉዳዮች ላይ ከተሳታፊዎች ለቀረቡ ጥያቄ እና አስተያየት በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር ምላሽና ማብራሪያ ሰጥተዋል። ጉዴሉ ከጥቂቶች ወደ ብዙሀን እናንተ ናቸው ትላንት ለሰራችሁና ውጤት እንዲመጣ ምክንያት በመሆናችሁ ነገ ሞ ይህን ውጤት አስቀጥላችሁ አስፍታችሁ እናንተ ባላችሁበት ቀበሌ የድህነት ስራ አደርጎ ምርታማነት አድጎ ብልጽግና የተቀዳጀ ግብርና በቤተሰብ ደረጃ በማከናወን ብልጽግና በቤተሰብ ደረጃ፣ ብልጽግና በማህበረሰብ ደረጃ ብልጽግናን በቀበሌ ደረጃና በወረዳ ደረጃ ሆኖ መማለት ቀድሞ ድህነትን ያሸነፈ ክልል እንድንፈጥር እንዲፈጠር የምታደርጉ ጥረት አሁንም ታላቅ ክብርና ምስጋና በክልሉ መንግስትና በክልሉ ግብርና ቢሮ ስም ማቅረብ ወዳለሁ።